ሰላም ሰላም የተከበራቸው ተመልካቾቻችን ለዛሬ ሰኞው ይዘንላቸው የቀረቡ ስፖርታ መረጃዎች እንዲተከታተሉ በክብር እንጋብዛለን። ትናንት የተለያዩ አገሮች የማጣሪያ ጨዋታዎችን ተደርገው ነበር፣ በኔሽንስ ሊግ አውሮፓ፣ እንዲሁም በአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች ተደርገው ነበር። በአፍሪካ የዓለም ዋንጫ ማጣሪያዎች ሁለት ጨዋታዎች ነበር የተደረጉት። እስዋቲ ከሞሪሸስ ያደረጉት ጨዋታ ሶስት ለሶስት በሆነ አቻ ውጤት ማጠናቀቅ ችለዋል። ጋቦን ኬንያን ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻለችው። ስለዚህ ትናንት በአፍሪካ የአለም ዋንጫ ማጣሪያ ጨዋታዎች እነዚህ ጨዋታዎች ነበር የተደረጉት። ዛሬ ማታ ሌሊት 16 ሰዓት ላይ ኢትዮጵያ ከጅቡቲ የአለም ዋንጫ ማጣሪያ ጨዋታዋን የምታደርግ ይሆናል። ባለፈው በግብጽ ሁለት ለአንድ እንደተሸነፈት እናስታውሳለን። ዛሬም ሁለተኛ ጨዋታዋን ከጅቡቲ ጋር የምታደርግ ይሆናል ማለት ነው። በኔሽንስ ሊግ አውሮፓ ትናንትና በርከት ያሉ ጨዋታዎች ተደርገው ነበር። ስፔን ከኔዘርላንድ ያደረጉት ጨዋታ ሶስት ለሶስት በሆነ አቻ ውጤት ማጠናቀቃቸውን ተከትሎ ባለፈው ሁለት ለሁለት ማጠናቀቃቸው ይታወሳል። ትናንት የመስ ጨዋታ ነበር ያደረጉት። ስለዚህ ወደ ፍጹም ቅጣት ምት ተቅንተው በፍጹም ቅጣት ምት ስፔን አምስት ለአራት በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፏን አረጋግጣለች። እጅግ የሚገርም ማራኪ ጨዋታ ነበር። ማይክል ኦያርዛባል ለስፔን ሁለት ግቦች ሲያስቆጥር ላሚን ያማል ሶስተኛዋን ግብ ለስፔን ማስቆጠር ችሏል። ሜምፊስ ዴፓይ፣ ኤያን ማትሰን እንዲሁም ዣቪ አልሲሞንስ ሶስቱም የኔዘርላንድ ግቦችን ሲያስቆጥሩ በሞተ ሀያ ደቂቃ ሶስት ለሶስት ማጠናቀቃቸውን ተከትሎ ወደ ፍጹም ቅጣት ምት አምርቶ በፍጹም ቁጣት ምት አምስት ለአራት በሆነ ውጤት ስፔኖች ማሸነፍ ችለዋል። ኖ ላንግ እንዲሁም ዶኒኤል ማልን ለኔዘርላንድ የፍጹም ቁጣት ምት ያመከኑ ተጫዋቾች ሲሆኑም ላሚን ያማል ለስፔን የፍጹም ቁጣት ምት ያመከነ ተጫዋች ነው። ስለዚህ ስፔኖች ኔዘርላንድን በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ትናንትና ሌላኛው ትናንትና የተደረገው ጨዋታ ፈረንሳይ ከክሮሻ ያደረጉት ያደርገው ፍጻሜ ጨዋታ ነበር። እነዚህ የ2018 የዓለም ዋንጫ የፍጻሜ ተፋላሚ አገሮች ባለፈው በመጀመሪያው ዘር ክሮሻ ሁለት ለዜሮ አሸንፋ እንደነበር እናስታውሳለን። ትናንትም ፈረንሳይ በሜዳዋ ፓርክ ደ ፕራንስ ሁለት ለዜሮ ማሸነፍ ችላለች። ማይክል ኦሊስ እንዲሁም ኦስማን ዴምቤሌ በአስቆጠሯቸው ግቦች ነው። ሁለት ለዜሮ ማሸነፍ የቻለች ፈረንሳይ ውጤቱን መቶ ሀያ ደቂቃ ሁለት ለሁለት ማጠናቀቃቸውን ተከትሎ ወደ ፍጹም ቅጣት ምት አምርተው በፍጹም ቅጣት ምት ፈረንሳይ አምስት ለአራት በሆነ ውጤት ማሸነፍ ይችላለች። ማርቲን ባቹሪና ፍሪንጆ ኢቫኖቪች እንዲሁም ጆሲና ሳንሲች ሶስቱም የክሮሽያ ፍጹም ቅጣት ምት ያመከኑ ተጫዋቾች ናቸው። ጁልስ ኩንዴ እንዲሁም ቴዎ ሄርናንዴዝ ደግሞ የፈረንሳይ የፍጹም ቅጣት ምት ያመከኑ ተጫዋቾች ናቸው። ሰባት የፍጹም ቅጣት ምት ነው የተመታው ትናንትና በፈረንሳይ ና ክሮሽያ መካከል ፈረንሳይ አምስቱን ስታስቆጥር ክሮሽያ አራቱን ማስቆጠር የቻለችው ስለዚህ ፈረንሳይም ክሮሽያን በፍጹም ቅጣት ምት አምስት ለአራት በማሸነፍ ወደ ግማሽ ፍጻሜ ማለፏን አረጋግጣለች። ሌላኛው ጨዋታ ፖርቹጋል ከዴንማርክ ያደረጉት ጨዋታ ነበር። ባለፈው ዴንማርክ በሜዳዋ አንድ ለዜሮ ማሸነፏ ይስታወሳል፣ በራስማስ ሄሎድ ብቸኛ ግብ። ትናንት ግን ፖርቹጋል አምስት ለሶስት በሆነ ውጤት ነው ማሸነፍ የቻለችው። ስለዚህ ፖርቹጋል ዴንማርክን በአጠቃላይ አምስት ለሶስት በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች ማለት ነው። ሮናልዶ ክርስቲያን ሮናልዶ ትናንትና አንድ ፍጹም ቅጣት ብት ቢስትም አንድ ግብ በማስቆጠር ለፖርቹጋል ወደ ቀጣይ ዙር እንድታልፍ ትልቅ አበርክቶ ማድረግ ችሏል። ትሪንኮኦ ሁለት ግቦች ሲያስቆጥር፣ ጎንዛሎ ራሞስ አንድ ግብ በማስቆጠር ሌላኛው አንደርሰን ወደ ራሱ ግብ አስቆጠራት ግብ አምስት ግቦችን የፖርቹጋል ያስቆጠሩ ተጫዋች ናቸው። ክሪስተንሰን እንዲሁም ክርስቲያን ኤሪክሰን ሁለቱም የዴንማርክ ግቦችን የትናንትኖቹን ያስቆጠሩ ተጫዋቾች ናቸው ማለት ነው። ስለዚህ የፖርቹጋል ትናንትና ውጤቱን በመቀልበስ ወደ ቀጣይ ዙር ማለፋቸውን አረጋግጧል። ሌላኛው የሩ ፍጻሜው ማራኪ ጨዋታ ጀርመን ከጣሊያን ያደረጉት ጨዋታ ነበር እጅግ የሚገርም ጨዋታ ነበር ባለፈው ጀርመን ሁለት ለአንድ አሸንፋለን ነበር እናስታውሳለን ትናንት በነበረው ጨዋታ ሶስት ለሶስት በሆነ አቻ ውጤት ነው ማጠናቀቅ የቻሉት ጣሊያኖች ከሶስት ዜሮ ለዜሮ መመራት ተነስተው ሶስት ግቦችን በማስቆጠር ሶስት እኩል መሆን ይችለው ነበር ነገር ግን ባለፈው ተሸንፈው ስለነበር በድምር ውጤት አምስት ለአራት በመ ተሸንፈው ከውድድሩ መውጣት ችለዋል። ጀርመኖች ትናንትና ጆሹዋ ኪሚቺ፣ ዣማል ሙዚላ እንዲሁም ቲንክሊንዴንት ባስቆጠሯቸው ሶስት ግቦች ሶስት ለዜሮ መምራት ችለው ነበር። ነገር ግን ጣሊያኖች ከመመራ ተነስቶ በሞይስኪን ሁለት ግቦች እና በራስፓዶሪ የዘጠና አምስተኛው የፍጹም ቅጣት ምት ግብ ሶስት እኩል ለመሆን በቅተው ነበር። ነገር ግን ባለፈው ሁለት ለአንድ ተሸንፈው ስለነበር በቀጥታ አምስት ለአራት በምተሸ ተሸንፈው በጀርመን ከውድድሩ መውጣት ችለዋል ማለት ነው። በዚህ መሰረት በግማሽ ፍጻሜ ፖርቹጋል ከጀርመን፣ ስፔን ከፈረንሳይ በመጪው ሰኔ ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። ስፔን እንደምናስታውሰው የ2022/23ቱ የኔሽንስ ሊግ አውሮፓ አሸናፊ እንደሆነች እናስታውሳለን። በአሁኑ በሃያ አራቱ እና ሃያ አምስቱ የኔሽንስ ሊግ ጨዋታዎችም ግማሽ ፍጻሜ መድረስ ችላለች ከፈረንሳይም ተደልድላለች ማለት ነው። ስለዚህ እነዚህ ሁለት ጨዋታዎች እጅግ የሚጠበቁ ጨዋታዎች ናቸው ማለት ነው። ትናንት በተደረጉ ሌሎች ጨዋታዎች ቤልጅየም ዩክሬንን ሶስት ለ ዜሮ ማሸነፍ ችላለች። እንዲሁም ግሪክ ስኮትላንድን በተመሳሳይ ሶስት ለ ዜሮ ስታሸንፍ አየርላንድ ቡልጋሪያን ሁለት ለአንድ አሸንፋለች። ሰርቢያ አውስትሪያን ሁለት ለዜሮ ቱርኪ ሀንጋሪን ሶስት ለዜሮ ስታሸንፍ ስሎቫንያ ስሎቫኪያን አንድ ለ ዜሮ ስታሸንፍ ኮሶቮ አይስላንድን ሶስት ለ አንድ እንዲሁም ጆርጂያ አርሜንያን ስድስት ለአንድ በሆነ ውጤት ማሸነፍ ችለዋል ማለት ነው። ስለዚህ የኢንተርናሽናል ብሬክ ጨዋታዎች እጅግ ማራኪ እንቅስቃሴን እየንባቸው እንገኛለን።